ብዙዎችን የሚያጠቃው የጨጓራ በሽታ ምንድን ነው? ዛሬ በዚህ ቪዲዮ በጨጓራ ህመም እየተሰቃያችሁ ለምትገኛችሁ ሰዎች አሪፍ መፍትሄ ነው ብዬ አስባለሁ። በተለይም ደግሞ ይህንን አካውንቲን ፎሎ ብታደርጉ በየጊዜው የሚገራርሙ የጤና መረጃዎችን ታገኛላችሁ ማለት ነው። በጨጓራ በሽታ እየተሰቃዩ ላሉ መፍትሄዎቹን ልጠቁማችሁ እወዳለሁ። እስከ መጨረሻው አዳምጡት። ለጨጓራ ህመም መፍትሄ ወይም ደግሞ ህክምና የሚሆነው በመጀመሪያ የጨጓራ ህመማችንን የሚነሱና ምግቦችን፣ መጠጦችን ወይም ደግሞ ምን አይነት ነገሮችን ስናደርግ እንደሚቀሰቅስብን ለይተን ማወቅ ያስፈልጋል። በተለይ አንዳንድ ሰዎች የጨጓራ በሽታ በምግብ የሚነሳባሉ፣ ቀዝቃዛ ውሃ በሚጠጡበት ሰዓት፣ በተለያየ ምክንያት መነሻውን መለየት ያስፈልጋል። የተጎዳና ስስ የጨጓራ ግድግዳ ካለን በጨጓራ በሽታ የመያዝ እድላችን እጅግ በጣም ከፍተኛ ነው። ከላይ ከጠቀስናቸው በተጨማሪ ሌሎች የጨጓራ ህመም መነሻ ምክንያቶች አሉ። የጨጓራ ባክቴሪያ በመባል የሚታወቀው በተለይ ደግሞ ኤች ፓይሎሪ አንዱ የበሽታው መነሻ ነው። ይህ ባክቴሪያ የጨጓራ ግድግዳን የሚያጠቃ ሲሆን በቀላሉ ከሰው ወደ ሰው ይተላለፋል። በተጨማሪም በዚህ በጨጓራ ባክቴሪያ የተበከሉ ምግቦችና መጠጦችን ስንጠቀም በባክቴሪያው እንያዛለን። ሌሎች መንስኤዎችም አሉት። ሌሎች ለጨጓራ በሽታ ሊያጋልጡ የሚችሉ ምክንያቶችም መካከል የመጀመሪያው የአልኮል መጠጦችን ከመጠን በላይ መጠቀም ወይም ደግሞ አብዝተው መጠጣት ነው። ሌላው የህመም ማስታገሻ መድኃኒቶችን በመደበኛ ሁኔታ ወይም ደግሞ በተደጋጋሚ መውሰድ፣ ለምሳሌ እንደ ኢብሮፌን፣ አስፕሬን፣ እንደ ኩኬን የመሳሰሉትን መጠቀም ለጨጓራ በሽታ ያጋልጣል። እንዲሁም ደግሞ ሶስተኛ፣ የጨጓራ ግድግዳ እድሜ ነው። የጨጓራችን ግድግዳ እድሜ በጨመረ ቁጥር እየሳሳ ይመጣል። ይህ ሁኔታ ለጨጓራ በሽታ በቀላሉ እንድንጋለጥ ያደርጋል ማለት ነው። ሌሎች ለጨጓራ ህመም መነሻ ዝቅተኛ አስተዋጽኦ ካላቸው መንስኤዎች ወይም ደግሞ ምክንያቶች መካከል የተለያዩ ህመሞች፣ በአደጋ ወይም ደግሞ በቀዶ ጥገና ጊዜ በሚፈጠር ጭንቀት፣ በቫይረስ በሚመጡ ኢንፌክሽኖች እና በምግብ ስልቀጣ ወይም ደግሞ በምግብ መፈጨት ወይም ደግሞ በምግብ መፈጨት ችግር ሊከሰት ይችላል ማለት ነው። የጨጓራ የቤት ውስጥ መፍትሄዎች ምንድን ናቸው? በተለይ የጨጓራ ችግር ያለበት ሰው በቤት ውስጥ ምን ማድረግ አለበት? ጨጓርን በቤት ውስጥ እንዴት ልንከላከለው ወይም ደግሞ ልናክመው እንችላለን? የመጀመሪያው ሲጋራ ማጨ ሲያቆሙ፣ ከመጠን ያለፈ ያልኮ መጠጥ አለመጠጣት፣ ኮኬይን በውስጣቸው ማለት ካፌን በውስጣቸው የያዙ ፈሳሾችን አለመጠቀም ወይም ደግሞ መጠጦችን አለመጠጣት ለምሳሌ እንደ ቡና፣ ሻሂ የመሳሰሉትን ሌላው ስትሪክ አሲድ የምንለው ነው ያላቸው የፍራፍሬ ጭማቂዎችን አለመጠቀም ለምሳሌ ብርቱካን፣ ሎሚ፣ ወይንና የመሳሰሉትን። ከፍተኛ የሆነ የቅባትነት ይዘት ያላቸው ምግቦችን አለመመገብ። በፋይበርና በፍሎኖቬድ የበለጸጉ ምግቦች እንደ ኤች ፓይሎሪ የተባለውን የጨጓራ ባክቴሪያ እድገት ስለሚገቱ እጅግ በጣም ጠቃሚ ናቸው። ሌላው የጨጓራ ባክቴሪያ የቤት ውስጥ መፍትሄዎቹ ምንድን ናቸው? እንግዲህ የጨጓራ ባክቴሪያ እድገት ከሚገቱ በቤት ውስጥ በቀላሉ የሚገኝ ምግቦች ለምሳሌ አበባ ጎመን፣ የምግብ ማጣፈጫ፣ አንዳንድ ቅመሞች እንደ ጦስኝ፣ ሽምብራ፣ አንዳንድ የሻይ አይነቶች ይጠቀሳሉ ማለት ነው። ለዛሬ ስለጨጓራ ብታዳምጡት ያልኩት ይሄ ነበረ። ነገ በሌላ በተመሳሳይ መረጃ እንገናኛለን። ፎሎ እያደረጋችሁ አብራችሁን ቆዩ ማለት ነው። መልካም ምሽት።